ልክ ግን፣ የተሰጣሽን ስጦታ እንደዚህ ማድረግ የለብሽም። ገብቶሻል። እና ወንዶች ይለያል። አንድ ቤት እንኳን ልዩነት ኢዩ ኢዩ። ይሄን ቪዲዮ ስላመጣሁት ቅር እንዳይላቸው ሀይሚና የብሩኬ ማለት ነው። ምን አድገናል፣ ትልልቅ ነን፣ አራት አመታችን ብላችሁ ትንንሾቻችሁን ስትመክሩ ዛሬ እንዲህ ስትሆኑ ምን እንበልኛ እንድንጥራላችሁ እንዲህም አለ። ካንድ ቤት ካንድ ወንድ እንኳን እንደዚህ ካንድ ቤት እንኳን ልዩነት የሚባል ነገር አለ አይደለም? ከአለም ወንዶች እንዴ ታዲያ ወቡዬ፣ እንዴት ነው ማናደንቀው? እንዴት ነው ብሩክ የማይደነቀው? እስኪ አስቡት። እስኪ መጀመሪያ ላይ ያንን ቪዲዮ ሳስገባ ቅር እንዳይላችሁ እንድታዩት ልዩነቱን ብዬ ነው። እና ትናንትና መካሪነን ዘካሪነን ብላችሁ እናንተ ስትመክሩ እኛ ዛሬ ለእናንተ ምን እንበላችሁ? እስኪ ሀብናናኒ ምን እንበላችሁ? ቆይ እስኪ የብሩክና የሃይሜ መስመር ስናሲዝ የእናንተን ደግሞ እንቧ ከረዩ ምን ይባላል? ቆይ እስኪ ቤተሰብ እስኪ እንዶ ምን እንበላቸው እነሱን። ሰላም ጤና ይስጠልን ውድ የተከበራቸው የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አላችሁ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ያው በብሩክና በሃይሚ እንዲሁም ደግሞ ሀብና ናኒ መካሬ ነን ብለው ለብሩክና ለሃይሚ ያስተላለፉት መልእክት አንድ ቀን ሳይውል ሳያድር በዚህ መልኩ ዝቅ ብሎ ሳየው ነገሩ ምንድን ነው እንድል ሆኛለሁ። ውድ ቤተሰቦቼ፣ እና ከአንድ ቤት እንኳን ልዩነት አለ። የወንድ ልዩነት ሰምታችኋል። ልዩነቱን እዚሁ ማየት ትችላላችሁ። ኤኒዌይስ ጠዋት ቪዲዮ ሰርቼ ነበር። በትናንትና ቪዲዮ በብሩክና በሊንዳ ሊንዳ እንዲሁም ዳኒ መልኩ የዳኒ ተልዕኮ እንዳላት እንዲሁም ደግሞ ቢሆንስ ብዬ ነው ያስቤ ነው እንደዛ ያልኩት እንጂ ትክክለኛ መረጃ ኖሮኝ አይደለም። ሜቢ ብዬ ነው። ሲቀጥል ደግሞ ብሩክ ሃይሚ ሃይሚ ሃይሚን ታፈቅረሃለሁ ስትለው ሊንዳ ብሩክ አላፈቅርሽም፣ ለምን አላለም ብላቸዋል? ተናገረ እኮ ተናገረ። የመጀመሪያው ነው የሚቀድመው ወይስ አሁን ያንቺ አፈቅርሽ ነው መስተካከል ያለበት? ለምን እንዳመጣውሽ እውነታውን ታቂያለሽ ብሎ እውነታውን ለሷም ለሊንዳም ነግሯታል። ለሀይሚም እውነታውን ነግሯታል። ለሀይሚ ተናግሯል። ሶ እውነታውን ስለተናገረ እሱ ዚጋ አንድና አንድ ለስራ እንዳመጣት ሊንዳን ነግሯታል። ሀይሚ ደግሞ እሷን አስቀንቶ ወደ እሱ እንድትመጣለት ያደረገበት መንገድ በግልጽ ሰርቶለትም እንዳለ ሆኖም እንዳየው እየነገራት እያስረዳት ነው። ካሁን በኋላ ምንም ነገር ቢፈጠር ብሩቅ ጋር ምንም አይነት ስተት የለም። ምክንያቱም ልጅቷ ለምን አፈቀረችው? ማለት አንችልም፣ ምክንያቱም ብሩክ ከወንዶች ሁሉ የተለየ ጸባይ ስላለው። ሊንዳ ደግሞ ያው በስራው አለም ላይ ከብዙ ወንዶች ጋር ስራ እየሰራች አይተናታል። ሶ ከዛ ውስጥ እናንተ የሆነ ከወንድ ልጅ የሆነ ለጓደኝነትም በሉት ለወንድምነትም፣ ለፍቅረኛ ብትሉት የሆነ አድቫንቴጅ የምትወስዱት ነገር አላችሁ እናንተ በራሳችሁ ጓደኝነትም ቢሆን ፍቅረኛም ቢሆን ምንም ቢሆን ማለት ነው። የሰው ልጅ መገናኛው አይታወቅም። ነገር ግን ሊንዳ አሁን ላይ ብሩክን በፍጹም ልታፈቅረው አትችልም። ሆቃ ለሃይሚ ተንኮል ካልሆነ ወይም ደግሞ ሶስና ሶስና እና ፍፄ እንዴት አድርገን ማስታረቅ አለብን ብለውም እየተመካከሩ ነበር። ሜቢ እቺ ሊንዳ የሶስና ጓደኛ ናት፣ እስኪ እንደዚህ ብለሽ በይባትም ብላ ሊሆን ይችላል። አሁን እንዴት መሰላችሁ ነገሩ፣ ሃይሚ አፍቅሯትም ይሁን ምንም ይሁን ከቅዱስ ጋር አልተቋጭም ከቅዱስ ጋር አልተወችም ስለዚህ እዚህ ጋር አሁን ብሩኬ ራሱ ትንሽ ያጠራጠረኝ ነገር አለ። ለምን መሰላችሁ? እሷን መመለስ የሚችለው አንድና አንድ በቀናት ነው። በቃ በምንም አደለ። ለምን ከዚህ በፊትም ስላየ ነው ሮዛ መታ ወደ ውሉ ያሰበችውን ሀሳብ ነው የተወችው። አሁንም ቢሆን የሚያናድደኝን ነገር ስታደርግ ልተውህ አልቻልኩም ነው ያለችው። ሀይሜ ማለት ነው። ስለምትወደው ትናድዳለች። ገባችሁ አደለ? አሁንም ቢሆን ከዛ ከቅዱስ ህይወት እንድትወጣለት ብሩኬ ምናልባት ሊንዳ የራሷን ሀሳብ ብሩክን አፈቅረዋለሁ ብላት ምን ትለኛለች የሚለውን ነገር አስባ ሊሆን ይችላል። ምክንያቱም አሁን ቅዱስ ጋር ሃይማኖት ልትርቅ አልቻለችም። ከቅዱስ ጋር በምን አይነት መንገድ እንደሚያረቃትም እያሰበ ሊሆን ይችላል። ብሩክ እንግዲህ ሊንዳን አምጥቶ ካደረገው አንጻር ነው ይህን ምላቸው እንጂ ሌላ ነገር አስቤ አይደለም። ተንኮል አስቤ አይደለም። ቤተሰቦች ያለውን ነገር ነው እያስረዷቸው ያለውት። ስለዚህ ግዴታ እኔ ሃይሚን ነው የምፈልገው ሃይሚን ነው የማፈቅረው ማለት አለበት፣ ብሩኬ ያላችሁ ያላችሁ አለ። አሁን አይደለም ጊዜው። ምን ነው አሁን በዚህ በጸ ውስጥ ነው እንዲበልህ አፈቅራት እንዲባል ነው ወይስ ምን እንዲባል? ይህን ያህል አመት ሲቆዩ ስለ ፍቅር ያላወሩ ዛሬ በዚህ ባጣብቂኝ ውስጥ የሆነ ተቀናቃኝ ሲመጣ እኔ ሃይሚን ነው የማፈቅረው ማለት የለበትም ብሩኬ፣ ማለት ነው፣ እንደ ድራማው ማለት ነው። ስነግራችሁ ማለት የለበትም በፍጹም። ለምን ልቦናው ያውቃል፣ እሷም ታውቃለች፣ ሃይማኖት ማለት ነው እዚህ ጋር ብዙዎቻችሁ እኔ ላንተ ሊንዳ ታፈቅራለች እኔ ላንተ ምንድን ነኝ ስትለው አፈቅርሻለሁ ማለት ነበረበት እያላችሁ ነው። ማለት አልነበረበትም ወደዳች መጣላችሁ ማለት አልነበረበትም። ምክንያቱም በፀም መካከል አይደለም እውነተኛ ፍቅር የሚገለጸው በስነ ስርዓት ክብር ባለው መንገድ ነው ፍቅር የሚገለጸው ገባችኋል። እናንተ ግን የተረዳችሁበት መንገድ ሌላ። ሃይማኖት ትክክል ናት፣ እሱ ትክክል ናት። በራሷ መንገድ ትክክል ልትሆን ትችላለች፣ ግን ብሩክም ደግሞ ትክክል ነው እዚህ ጋር ምክንያቱም በዛ መካከል ውስጥ እኔ አንቺን አላፈቅርሽም አይሚን ነው የማፈቅረው ማለት አይችልም። ምክንያቱም እነዚህ ልጆች ቃል አላቸው፣ ፍቅራቸው መቼ እንደሆነ ሚዲያ ላይ የሚወጡት የራሳቸው ንግግር አላቸው። ሶ እናንተ ስተት ናቸው እናንተ ምክንያቱም በዛን ሰዓት አይሚን ወድሻለሁ ብሎ እሷን ከህይወቱ ማስወጣት ነበረበት ያላችሁ ሰዎች ትክክል አይደላችሁም። ትክክል የሚሆነው ነገር በቃ እሱ እሷ ከቅዱስ ጋር ያላት እውነታ ሲታወቅ ነው። ቅዱስ አሁን ዛሬ ትቷት ይሄዳል ወይስ ይቀጥላል? እሱን አይቶ ከዛም የሚወስነው ውሳኔ ይኖራል። ብሩክ በራሱ ለምን ሊንዳንም አያፈቅራትም ከሊንዳ ጋርም አይቀጥልም። እውነቱን ስነግራችሁ፣ ምክንያቱም ብሩክ ማንም ሰው አይፈልግም። ከሃይሚ ውጪ ማንንም አይፈልግም። ይህንን ስላችሁ ሃይሚን ብቻ ይዞ ይኖራል ሳይሆን፣ እሱ አሁን ላይ ፍቅር የመያዣ ፕላኑ በፍጹም አይደለም። ከሃይሚ ጋርም ቃል ነው ያላችሁ እስከዛው ድረስ ግን ከጎኑ ነች፣ ከጎኑ ነው ያለውን ነገር ሼር ደር ያደርጋሉ። በግልጽ ያወራሉ እያንዳንዱ ነገር። ነገር ግን በዚህ ልክ ሃይሜ ሌላ ሰው ምትፈልግ ከሆነ ፍላጎቷን ያሟላላታል። ግን ፍላጎቷን ሲያሟላላት እሷ ህይወት ውስጥ የሚኖረው ሰው እሷን እየጎዳ ሳይሆን እሷን እያስደሰተ መሆን እንዳለበት ነግሯቸዋል። ገባችሁ አይደል አባባሌ? ይህንን ስላችሁ ሃይሜን አሳልፎ ሰጣት ሳይሆን እሷ በምትመርጠው ምርጫ ነው። ትናንትና ትዝ የሚላችሁ ከሆነ አንቺ እውነት ቅዱስን ወደሻ ፍቅረሽ ነው ሲላት፣ እኔ አንተ ለመርሳት ነው አለች። እኔን ለመርሳት ወንድ ማምጣት አልነበረብሽም አላት። እንደ እውነቱ ከሆነ እሱን ለመርሳት ወንድ ማምጣት አልነበረበትም። እሱም ደግሞ ሃይሚን ለማስቀናት ሊንዳን ማምጣት አልነበረበትም ማለት አንችልም። ለምን ብትሉኝ እሷ እየቀረበችው አልነበረም እሷ ወደ ሌላ መንገድ እየሄደች ነበር አይታችኋል ዳኒ ጋ ሄዳ የተፈጠረው ነገር የሆነው ነገር አይታችኋል ያንን ነገር ከዛ ህይወት ውስጥ ያወጣት አሁንም ብሩክ ነው ወደዳችሁም ጠላችሁ ማለት ነው ለምን ሊንዳን ስላመጣ ሃይሚ በቅናት መንፈስ እንደተመለሰች ራሷ ተናግራለች ስላናደድከኝ ነው ብላ ተናግራለች ያናደዳት ለምንድነው ስለምትወደው ነው ስለዚህ አሁንም ይሄ ልጅ ሃይሚን አፈቅርሻለሁ ማለት አለብህ፣ ፍቅርህን መግለጽ አለብህ ማለት የለባችሁም። አሁን ማለት ነው በልህ አደለማ። ፍቅር የሚገለጸው ፍቅር በስነ ስርዓት ነው የሚገለጸው ፍቅር እውነተኛ ፍቅር በስነ ስርዓት ነው እንጂ፣ ይሄ እኮ ስራና ስራ ነው ከተባለ በስራ መካከል ትክክለኛ የህይወት ሪሊ ምን አስገባው እዚህ ውስጥ አሁን? እንግዲህ ሃይሚን አፈቅራት አለሁ ካለ ትክክለኛው ነገር አይደል መናገር ያለበት። እዚህ ጋር ግን ድራማ ነው እየሰሩ ያሉት ኦልሬዲ በዛ መካከል ግን ሃይማኖት የተጠራጠረችው ነገር ሊኖር ይችላል። ሊንዳ አፈቅርሃለሁ በይው ብላት ሊሆን ይችላል። እንዲሁም ደግሞ ብሩክን ቢሆን ወይም ደግሞ ሊንዳ ብሩክን እዚህ ጋር አላመንኩትም። ለምን እየተጫዋታችሁብኝ ከሆነ በእግዚአብሔር ስላለ ብሩክን ትንሽ አላመንኩትም። ምናልባት ሶስና ሊንዳን አፈቅረሃለሁ በይው ብላት ቢሆንስ ብዬ አስቤያለሁ። ይሄ የራሴ አመለካከት ነው። ቤተሰቦች እና ሊሆንም ይችላል። ለምን ፍጹም ጋር እየተመካከሩ ነበር። በምን አይነት መንገድ ከቅዱስ ጋር እናውጣት፣ ከቅዱስ ጋር እንዴት ማዳን እንችላለን እያሉ ነበር። ሰው ይህንን ሀሳብ እንደንትን ያዙት። ማታ ላይ ቪዲዮ ሲለቀቅ ቅዱስ ምን እንደሚል እንድሰሙት ብዬ ነው። ሌላው ሲቀጥል እንግዲህ ሀብና ናኒ አራት አመታቸው ነው። በአራት አመት ውስጥ እንግዲህ ብዙ ውጣ ውረድ አሳልፈዋል። እኛ ግን የምናውቃቸው ከነቦሮኬ ጋር ሲመጡ ነው። ከነቦሮኬ ጋር ሲመጡ በምናያቸው ልክ ግን እንደ ትልቅ ሰው ነው ሆኖ ያሉት፣ ትልቅም ሰዎች ናቸው። ልጆች አይደሉም፣ እንኳን አይደለም ብርጌና ሃይኔም ልጆች የሚባሉ አይደሉም። ብዙ ክፉ ደጉን ያውቃሉ። እንደነገርኳችሁ ነው። አንድ ሰው ኢኮኖሚ እንዴት ተሰርቶ እንዴት ለውጥ መምጣት እንዳለበት የምታስብ ሴት፣ የምታስብ ወንድ፣ ጭንቅላቷን ማሰብ ከቻለች ያቺ ሰው ልጅ አትባልም። እና ብዙ ነገር ከኩዮቹ አኩል ላታወራ፣ ከኩዮቹ አኩል ላትገናኝ ምናምን ትችላለች። ግን ነገራቶቹን ሁሉንም ነገር፣ እያንዳንዱ ነገር በካልኩሌት ሁሉንም ነገር ታውቃለች፣ ወይም ታውቃለች፣ ወይም ያውቃል። ስለዚህ አሁን ሀብና ናኒ የጀመሩት ነገር በጣም ይገርመኛ ሰሞኑን መካሪ ነበሩ። በእርግጥ የስራ ጉዳይ ሊሆን ይችላል፣ በነገራችን ላይ ማለት ነው። ነገር ግን ያው መቶ ሺህ ለመግባት ቅድም ሊሆን ይችላል ያው ውድ የማዳም ቅመሞች ያው እንግዲህ ሼር አድርጉላቸው። ቪዲዮቸውን እንደዚህ እየቆረጣችሁ ስሩላቸው። ምክንያቱም እንደዚህ እየተቆረጠ ሲሰራ ለሰዎች በጣም ተደራሽነት አለው። ቻናሉን ካምፓኒው ሼር ያደርግላቸዋል። ስለዚህ በተቻላችሁ መጠን እስኪ እነሱንም ከፍ እናድርጋቸው። የወንድማችን ወንድም አይደለ ሀብስ ቢሆን የሃይሚ ወንድም አይደለ። ስለዚህ በተቻላችሁ መጠን የማዳም ቅመሞች የናኒን እና የሀብንም ሼር እያደረጋችሁ ቪዲዮቸን እየቆረጣችሁ ብትጠቀሙ በጣም ደስ ይለኛል። ውድ ቤት ሰዎቼ እና ለዛሬ ይዤላቸው የመጣሁት ሀሳብ አስተያየት፣ የኔ አመለካከት ይህንን ይመስላል። በሌላ ፕሮግራም እና በሌላ ሀሳብ፣ በጥሩ ነገር ብሎግና ሀይሚ ይመጣሉ ብዬ ተስፋለኝ። ሊንዳም እንግዲህ እንዳላፈቀረች ያው ፎቶ ላይም እያየን ነው አንዳንድ ነገሮች እያየን ስለሆነ ምንም አዲስ ነገር አይፈጠርም ብዬ አስባለሁ። ውድ ቤት ሰዎቼ የሀይሚን ታሪክ እዚህ ጋር እስኪ ላሰማቸው፣ ድሮ እንዴት እንደነበረ ግጥ ማይን ያናፈቃችሁ፣ እስኪ ስም ሞላት ና ላይክ፣ ሰብስክራይብ፣ ሼር አድርጉ። ጥያቄ ቀረበልኝ እና በተደጋጋሚ አንድ እህት በጣም እየጠየቀች ነበረ ስለ ሀገር ግጥም ግጠሚልን እያለችኝ ነበረ። ዛሬ እንግዲህ እህቴ ጥያቄሽ ያው እንግዲህ በተግባር ላይ ውሏል እና እንደምትወጁ ተስፋ አድርጋለሁ። ሌሎችም ደግሞ እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ያው አበረታቱኝ እቀጥላለሁ ማለት ነው። እና ሀገሬ ወረቀት ብዕሬን አገናኘሁና ስለ እናት ሀገሬ ልጽፍ አሰብኩና እንዲህ ብዬ ጀመርኩ። ኢትዮጵያ ሀገሬ ተወልጄ ያደግኩብሽ፣ መመኪያዬ ክብሬ፣ የተስፋ ቃል ያለሽ የብዙዎች ማረፊያ፣ የብዙ ዘር ቀለም የሁሉ መኖሪያ፣ እግዚአብሔር የሰጠን ጊዜያዊ መቆያ፣ የቃል ኪዳን ሀገር፣ ሳይንስ እንደሚለው የሰው ዘር መገኛ እልፍ ታሪክ ያለሽ እናታችን ለኛ፣ የሃይማኖት ሀገር የእምነት መገኛ። ኢትዮጵያ ስላንቺ የቱን ተናግሬ የቱን እስልተወው፣ ተነግሮ መቼ ያልቃል? ታሪክሽ ብዙ ነው። ከሰማንያ በላይ ብሔር ብሔረሰቦች፣ የሚነገሩብሽ ብዙ አይነት ቋንቋዎች፣ ጀግኖችን ያፈራሽ ማኅፀነ ለምለም። እኔ እስከማቀው እስከ ዛሬ ድረስ ያሸነፈሽ የለም። ጀግና ጀግና ልጆች አንቺኮ ወልደሻል ብዙ ኃያላንን።